ሰላም ጤና ይስጥልን ውድና የተከበራችሁ የግን ኢትዮ ቲቪ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙሉ ትርፍ ይበልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግን አትርሱ ኖላዊ ተከታታይ ድራማ በባለፈው ክፍል ሀና ሰላም ስለተቆጣቻት በጣም ተሰምቷት ነበርና እምቤቴ ከኔ ጋር ሁኜ ከኔ ጋር አትራቂ ብላ ተማጽና ነበር ያለቀው የዛሬው ደግሞ እነሆ የሃና አባትና አሴር ተገናኝተው እያወሩ ተሻሉት አባባ አላቸው ጆሮ አይ ደህና ነኝ ሻል እያለኝ ነው አሁን ቀለል ብሎኛል እየተባባሉ በመሃል አሴር አሉት አባባ የሃና አባት አቤት አባባ አላቸው ሀኒዬ ጋር ትግባባ ትግባባላችሁ እንዴ አላቸው! አረ በጭራሽ አባባ ግን ምን ነው? አሏቸው አላቸው አሴር። አሄ ልጄ ሀና ሰሞኑን ተጨንቃብኛለች፣ ለምን እንደሆነ አላውቅም። ስራ ጥሩ እየሄደላት አይደለም? አላቸው አሴር። አይ አይደለም፣ እኔ እንጃ። አንዳንዴ ሁሉም ነገር እርግፍ አድርገን ትተን ወደ ሀገራችን ብንመለስ ብዬ እላለሁ አሉት። እንዴ አባባ፣ በጭራሽ ተስፋ መቁረጥ የለበትም ሀናም የእርሶን ተስፋ መቁረጥ ስትሰማ በጣም ትከፋለች። መጠንከር አለበት ለእርሷ ስትሉ አላቸው። እሳቸውም መጠንከር ሳይፈልጉ ቀርተው እንዳልሆነ ነገሩት። ለሷ ብለው አዲስ አበባ እየኖሩ እንደሆነ ነገሩት። አሴርም እርሶ ብቻ ተስፋ ይቁረጡ እንጂ እርሶን ለማሳከም የማላደርገው ነገር የለም አላቸው። የሀና አባትም ማለት አንተ ደግሞ ምን ሰርተህ ነው ያው ልትሰርቅ ነው አይደል? አሉት እንደልማድ እያሉ አይ ራብ እሱማ የማይሆን ነገር ነው ግን ለእርሶ ስብ የማላደርገው ነገር የለም አላቸው አባባም በል እንሂድ ደግሞ ምን ልታደርግ አሰብክ ሰርቀህ እንድታሳክመኝ ግን በጭራሽ አልፈልግም አሉና ጉዟቸውን ቀጠሉ ሀና ስራ ቦታዋ ከምናሴ ጋር መኝታ ቤት ቁጭ ብላ እየተጫወቱ ወይዘሮ ሜላት አገኘቻቸው ማሚ ዛሬ እንዴት ቶሎ መጣሽ አላት ምናሴ ሀናም ወይ ምናሴ ሰዓቱን አላየሁም ነበር። አለችው ማሚ ሃና አማርኛዋ እንዲት ደስ እንደሚል እስካሁን እያጫወተች ነበር፣ አንችም ቁጭ በይነ ነስሚያት አላት። አይ በሰማችሁ ደስ ይለኝ ነበር ግን በጣም ስለደከመኝ ሻወር መውሰድ አለብኝ። ማንሽ ነይ ሻወር ቤቱን መጽዳቱን ቼክ አድርግልኝ አለቻት። ሃናም በተሰቀ በተሳቀቀ ስሜት እሽቲ ብላት ሄደች። ሃና ኪችን ሆና ወይዘሮ ሜላት በሩን ከፍታ ገባችና እራት አልደረሰም እንዴ አለቻት። አይ ደርሷል፣ ግን ሰዓት ስላልደረሰ ነው ያላቀረብሁት አለቻት። እሺ ቶሎ አቀራርቢ አለችና ላናግርሽ ነው የመጣሁት አለቻት። ደግሞ ምን አጠፋሁ እትይ አለች። ቅድም የምናሴ መኝታ ቤት ምን እየሰራችሁ ነበር አለቻት። አረ ምንም መብራ ምስክር ይነች እትይ፣ ምንም እየሰራን አልነበረም ጥያቄ ከትምህርት ቤት ተጠይቆ እሱን የቤት ስራ ተሰጥተን ነው ብሎ ስለጠራኝ ነው፣ ከዛ በዛው እየተጨዋወትን ቆየን አለች። ልጆቼን ወዳለሁ። በልጆቼ የመጣ ምንም ነገር ማድረግ አልፈልግም። የፈለግሽውን ስራ እሱን ተጠቅመሽ ለማግኘት እየሞከርሽ ከሆነ ተሳስተሻል። ይወዱሽ አንቺን ከማባረር ወደ ኋላ አይልም አለቻት። እሽቲ ሁለተኛ አይደገመኝም፣ ይቅርታ አለችና ዝም አለች። ወይዘሮ ሜላት ወታ በሩን ገርበብ አድርጋ ስቆጣሽ የምታሳዝኘኝ ለምንድን ነው? ለረጅም ጊዜ የማውቅሽ የሚመስልኝ ለምንድን ነው ግን ስቆጣሽ የምታሳዝኘኝ ለምንድን ነው? ወጣትነቴን በአንቺ ውስጥ አይዋለው። ይቅርታ ይቅርታ ሀንዬ ግን ለምንድን ነው ብላ በሩን ከፈት አድርጋ አይታት ሄደች። ማታ አሴር ከሃና አባት ጋር በቤታቸው እየተጨዋወቱ ጥያቄ እየተጠያየቁ ሲፈልጉ ከፈለጉ ላስተምሮት እያላቸው አይ የለም፣ አንተ ሌብነት ነው የምታስተምረኝ። ደግሞ እውቀት ከአባት ወደ ልጅ እንጂ ልጅ አባቱን ሲያስተምር አያምርም፣ ልክ አይደለም እየተባባሉ፣ አሴርም ልክ ኖት ዲግሪ የለኝ አላቸው። አየህ ልጅ ዲግሪ፣ ዲፕሎማ፣ ማስተርስ የሚባሉት የእውቀት መስፈሪያዎች እንጂ እውቀት አይደሉም። የዛሬዋ ደግሞ ጠንከር ያለች ናት። ምን ሊገባኝ አልቻለም አላቸው አሲር ይሄ ውልህ የሆነ መስሪያ ቤት ልትቀጠር ስትሄድ የተማርክበትን ወረቀት እንጂ እውቀትህን አይደለም አይጠይቁህም የሆነ ጊዜ የትምህርት ማስረጃ አምጡ ተብሎ ቢወሰድ እውቀትህን ግን መውሰድ አይችሉ እናማ ብለው እጁን ይዘው እያስተማሩት ለመጻፍ እያለማመዱት። ሀና ከስራ መታ በሩን ከፍታ ገባች። አሴርም በቃ ደህና ደሩ ብሏቸው ተነስቶ ሊወጣ ሲል የሀና አባት አሴር ቁጭ በል እንጂ ሀንዬ መታለች፣ እራትም አብረን በልተን ትሄዳለህ አሉት። እሱም አይ አባባ የሆነ ነገር ረስቼ ነው ብሏቸው በሩን ከፍቶ ወጣ። ሀናም ተከትላ መውጣት ፈልጋ አባ ቆያ እንዴ መጣሁ ብላችሁ ልትወጣ ስትል እናንተ ቆይ እናንተ ልጆች ቆይ ምን እየሆናችሁ ነው ብለው ዝም አሉ። ሃናም ምንም እኮ የለም መጣሁ ብላ አሴሪን ተከትለው ወንድሜ ቆይ፣ ለምን መጣ ከአባቴ እባክህን ራቅልኝ። የኔ ወገኔም ዘመዴም አባቴ ብቻ ነው። እያስፈራራሁ አይደለም እየለመንኩ እንጂ አለችው። ቆይ ስሜ ጠፍቶብሽ ነው ወንድሜ ያልሽው? አላት አይ ጆሮ የሚለው ስም ደስ ስለማይለኝ ነው አለችው። እንደ አባትሽ አሴር ብለሽ መጥራት ትችያለሽ። መለመንም አይጠበቅብሽም እሺ አጠገባቸው አልደርስም ብሏት ተመለሰ ሃናም እቤቷ ከገባች ገባች በማግስቱም ወደ ስራዋ ስትገባ እንዴት አደርክ ምናሴ ብላ ወደ ክፍሏ ልትገባ ስትል ወደ ክፍል ልትገባ ስትል የዘወትር ሰላምታዋ የዘወትር ደስታዋ ስለራቀ ፈገግታዋ ስለጠፋበት ሃና ምን አድርጌሽ ነው ምን አጥፍቼ ነው ብሎ ሲጠይቃት ስራ አለብኝ ውስጥ ስራ አለብኝ ብላ ውስጥ ገባች። ሰላምን ልጅቷ ምን ሆና ነው አላት። ልጅቷ ደግሞ ማናች አለችው። ሃና እ ሰራተኛዋ አትልም አለችው። ምናሴም አንችን ለሰውን ያለሽን ቦታ እያወቅ አንቺ መጠየቄ ብሏት ገባ። እናቱ ትምህርት ቤት ልታደርሰው እናቱ ትምህርት ቤት ልታደርሰው ስትሄድ ስለሃና ሊጠይቃት ሲፈልግ ደግሞ ለሰራተኛ አለችው። እሱም ለሰራተኛ ያለሽን ክብር እያወቁ መጠየቂ ብሏት ቻው ብሎ ሳይሰማት ከመኪናው ወረደ። እንዲህ ሳት ስመኝ መናሴ ብላ ደውለው ሃናን መንገድ ላይ ሊያገኛት ፈለገ። አይን ትሆ አናገራት። ሃናም እናንተን ለማጣላት አይደለም ይህንን የምነግርህ ስላስጨነቀኝ፣ እንጂ እናትህ አንተ ጋር እንዳልደርስ አስጠንቅቀኛለች እንደተገናኘንና ይህንን እንደነገርኩ እንዳታወራ እሺ፣ ከስራዬ ያባረሩኛል አለችው። ማታ ከስራ ስትመለስ ወይዘሮ ወይዘሮ ሜላት ምናሴ ተኝቶ አገኘችው። ራሱን እንዳመመው ነገራት። ሰሞኑን ደህንነቱ አስደስቷት እንደነበር እና ለምን እንደተመለሰበት ጠየቀችው። የሰሞኑ የጤንነቱ መስተካከል ምክንያት ዋና እንደሆነች ምግብ የሚስማማውን ሰርታ እንደምትሰጠው የሕመሙን ሁኔታ እንደምትጠይቀው ነገራት። ሰው ግን ሰው በሰው ደካማ ጎን ለምንድን ነው መግባት የሚፈልገው? ብላ አግራ በመጋባት ነገረችው። ደግሞ ሃና ከሱ እንድትርቅ ማድረጓን ነገራት። እኮ እሱንም ነገረችህ አለችው። አይ እኔ አስጨንቅያት ነው የነገረችኝ አላት። እሷን ብትናገሪያት ከኔ ጋር ነው የምትጣዩ አላት። ለሰራተኛ ብለን እኔና አንተ እንጣላ አለችው። እማ ሀና ሰራተኛ ሳትሆን እህቴ መስላ ነው የምትታየኝ አላት። እሱማ እኔም ልጄን መስላ ነው የምትታየኝ። አንዳንዴማ ዘለሽ ቀፊያት ቀፊያት የሚል ስሜት ይመጣብኛል። ስሜቷ የሆኘ ነው እንጂ መቆጣት፣ ታሳዝነኛለች። በሷ ውስጥ ወጣትነቴን አይባታለሁ ለምን እንደሆነ አላውቅም ብላ በሀሳብ ከነፈችና ከሀሳቧ ስትመለስ ግን ቢሆንም ለስራተኛ ፊት መስጠት አያስፈልግም እንደ ባለቤት ካልሆነ ነው የሚሉት አለቻቸው። ምናሴም አይ ሃና እንደ ስራተኛ አትቀብጥም ይልቁን ስትቀርቢያት ይበልጥ የዋህነቷን ነው የምታይ አላት። ወደ ሳሎን ስትሄድም ሰላም ፊልም እያየች ነበር። ልታናግራ ስትልም ካለችበት ስሜት አንጻር ነው እንጂ ፊልሙን እንዳልወደደችው ተናገረች። እናቷ ሜላት ልታባብላት ብትሞክርም፣ አንቺ ከልጅነቴ ጀምሮ ለእኔ ቦታ የለሽም፣ ከኔ ይልቅ ወረቀት ላይ ላለች እንዴት ሕፃን ነው ቦታ ያለሽ። እናቴ አይደለሽም። በእኔ ቦታ በኔ ለኔ ቦታ የለሽም። ዛሬ ደግሞ ይባስ ብለሽ በሰራተኛ ፊት እንደዛ አዋረሽኝ ብላ ወቀሰቻት። በዚህ ሀሳብ ገባት። ሜላት አልቅሳ ለብቻ የምትቀመጥበት ክፍል ገብታ ማሰብ ጀመረች። ዶክተሩም ደውሎ ወደ ውጭ በአፋጣኝ እንደሚበርና ለልጇ ጤና ስትል ክትትል የሚያደርግላት ዶክተር እንደሚያስፈልግ ነግሯት ስለነበር ያላት አማራጭ ሀና ነበረችና ደላላው ታረቀኝ ጋር ደውላ የሀናን ስልክ ተቀበለች። አና እቤት ስትገባ አባቷ ደስታው ጠፍቶ ተክዟ ነበርና ያገኘችው ምን እንደሆኑ ጠየቀች። እሳቸውም አብራቸው አብሯቸው የሚውለው ሴር ጠፍቶባቸው ስለዋለ ጨንቋቸው እንደነበር ነገሯት። እሷም ስራ ሆኖ ይሆናል ብላ ለመሸፋፈን ብትሞክርም አባቷ ግን የምታውቀው ነገር እንዳለ አስረግጠው ነገሯት። እሷም አው ሰርቁ እንዳሰደበ ስሰማ በጣም ፈራው ና ካንተ እንዲቅ፣ አስተያደረኩ አለች። በያሁን ደዊና ቅርታ ጠይቂው፣ ችግሩ እጁ ነው፣ ልቡ ንጹህ ነው ብሎ በኋላ ይጸጽትሻል ብለው እንድትደውል አደረጉ። ወይዘሮ ሜላት ሃና ጋር ደውላ ጠዋት የትምህርት ማስረጃና የስራ ልምዷን ይዛ እንድትመጣ አደረጉ። በዚህ የተደናገጠች ሃና የምትለው ጠፍቶባት እየተንተባተበች ነበርና አባቷ እንደደነገጠች አወቀውቀው ምን ሆንች ነው ልጂ? በደነገስ ትመስያለሽ አሏት። ሃናም ጸሎት አድርግልኝ አባ፣ ነገ ደግሞ የሚሆነውን አይተን ማይተን እነግርሃለሁ። ደስ የሚል ነገር ያለ ይመስላል አለች። ጠዋት መርቀው በልጅነቷ እናቷ የሰጠቻት መስቀሏን አሰሩላትና እንደእድልሽ የእድልሽ ምልክት ይችናት ብለው መርቀው ላኳት። ሃና ደስ ብሏት ስትገባም ሰላም በነገረቻት በተናገረቻት ሰላም በነገር ተቀበለቻት። ሀናም አንቺ ተናገርሽኝ ብዬማ ቀኔን አላበላሽም አለች። ምን ሀሴ ምናሴ በጠዋቱ እናቱ መኝታ ቤት ሄዶ እናቱ ፎቶዋን እንደ ልማዷ ይዛ ቁጭ ብላ አገኛት። ሀሴት አድጋ አድጋለች፣ ደግሞ ቆንጆ ናት። ይሄኔ እኮ በደንብ አድጋ ቆንጅዬ ሆና ይሆናል አይደል? አላት ሰርፕራይዝ ደግሞ ማታ እንዳለው ነግሮ ነግራው ተስማምተው ተለያዩ። ሃናም ዶክመንቷን ይዛ መኝታ ቤት ስታንኳኳ ይግቡ አለች ወይዘሮ ሚላት ልትገባ ስትል ከበሩ ላይ ወድቃ የያዘችው ዶክመንትና ያሰረች ማተቧ ተበታተነባት። እንደምንም ሰብስባ አሳየቻትና የትምህርት ውጤቷ ጥሩ እንደሆነ የስራ ልምዷም ጊዜው ቢያጥርም ጥሩ እንደሆነ አየች። ይህንንም ነገረቻት ሃናም የትምህርት ውጤቷ አሪፍ እንደሆነና ስራዋንም ወዳው እንደምትሰራው ነገር ግን የአባቷ ህመም አዲስ አበባ ለተሻለ ህክምና ሲባል እንዲመጡ እንዳደረጋት ነገረቻት። ወይዘሮ ሜላትም ስራዋን እንድትጀምር ምናሴን ብቻ እንድትከታተለውና ምግብ የሚያበስል ሌላ ደግሞ ሰራተኛ እንደምትቀጥር ነገረቻት። ሀና ግን ሁሉንም በአንድ ላይ ማስኬድ እንደምትችል ያ ባይሆን ለአንድ ወር አይተው ከዛ በኋላ እንደሚወስኑ የራሳቸው ውሳኔ እንደሚወስኑ ነገረች። አባቷ ከአሴር ጋር ቁጭ ብለው ጠፍቶባቸው ሲውል እንደተጨነቁ ነገሩት። አሴርም ሃና ስለተናገረችው ጠፍቶ እንደነበርና በጣም እንደምትወዳቸው እንዲሁም ሰው አክባሪነቷ ስርዓቷ፣ ሁሉ ነገሯ በጣም ደስ እንደምትል ልጅ እንደሆነች ነገራቸው። አው ልጄ ለኔ በጣም አሳቢ ናት፣ ጸጋዬ ናት፣ ከአምላክ እጅ ተሰርታ የተሰጠችኝ ስጦታዬ ናት እያሉ አሴር ነገሩ ስላልገባው ለማጣራት ሞክሩ የጠየቃቸው የጸሎት ማጽሐፋቸውን ገልጠው የሀናን ፎቶ አሳዩት። ሃና ማለት ጸጋ ማለት ነው። አየህ ሃና የተሰጠችኝ ጸጋዬ ናት። ከስራ ከአስራ ስድስት ዓመት በፊት ነበር። አክሱም ጽዮንን ለመሳለም ሄደ እያሉ ሊነግሩት ታሪኩን ሲጀምሩ ሀና ወደ ለአሴር ደወለች። አባባ ሀና ነች አላቸው። ልጅ ምን ሆነች አሉ። ስልኩን አንስቶ አባዬ ከአንተ ጋር እንደሆነ እርግጠኛ ሆኜ ነው የደወልኩት ብላ አባቷን አናገረች። ስራ እንደተሳካላት ነገረቻቸው። ማታ የሆነውን እንደምትነግራቸው ነግራ ቻው አለች። አባቷም አምላኬ ያደራህን የሰጠኸኝን አንተ ጠብቅልኝ አቅሜ ጉልበቴ ገንዘቤ አንተ ሆነህ ብለው ተማጸኑ በእንባ ሃናም ማታ ወደ ቤቷ ለመመለስ ስትል ወይዘሮ ዘሮ ሚላት መሽቶብሻል ሂጂ ሃንዬ ልሸኝሽ ሰላምዬ ወደ ቱርክ ጨረታ ስላለን ሊሄድ ነው ወንድምሽን አደራ ጨረታውን ካሸነፍ ደግሞ ሰባ ሚሊየን ብር ነው አለቻቸው እንዴ በድንገት እንዴት ልትሄጂ እንዴት ልትሄጅ እንዳሰብሻሉ እና ነክ ጠየቋት። አይ እስካሁን እንደመውሰን ተቸግሬ ነበር ዝም ያልኩት ዛሬ ግን ለመሄድ ወስኛለሁ፣ አለችና ሁን ልሸኘሽ ነይ ብላ ልትወጣ ስትል ፍቅራችሁ ደስ ይላል እናትናለች። እኔ ለማንኛውም ከቱርክ የሚፈልገውን ታውቂያለሽ። አሁን ግን ስለደከመኝ ገብቼ ልተኛ ብላ ተነስታ ሄደች። ሰላም ወይዘሮ ሜላት ሀናን ሰፈሯ ካደረሰቻት በኋላ ምናሴን አደራ፣ ስራሽን ከሰራሽ ደሞሽን ሶስት እጥፍ እከፍሻለሁ፣ አለው። ሰላምን ደግሞ ብትጨቃጨቅሽም ሀናን ብትጨቃጨቅሽም ቻያት። ሀናም ስራዋን ለመስራት ቀልገብታ ከመኪና ወረደች። በቀጣይ የሰላም ቅናት ሀና ምን ሊያደርጋት ይችላል? ቤተሰቡ ሀናን በመውደዳቸው እሷ የበታችነት ስሜቷ አሁንም ይባባስባት ይሆን? አብረን የምናይ ይሆናል። ይህንን ቻናል ሰብስክራይብ ማድረግ አትርሱ። ገኔትዩ